በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላካ ወይ ነረዛ ሰዓት የአባቶቻችን አምላክ የእኛም አምላክ በመጀመሪያ ስሙ ለዘላለም የተመሰገነ የሆንልን የተከበራችው አይንተ፣ እግዚአብሔር ካይናት አባቶች፣ ወንድሞች በዚህ ስፍራ የተሰበሰባችው አባቶች፣ እናቶች፣ እህቶች እንዲሁም በሉ እግዚአብሔር ስም እንደምንዋላቸው እንደምን እስከዚህ ሰዓት ደረሳቸው። አሜን እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ ልዘላለም የተመሰገነ ይሆነልን። እንግዲህ እንደ እግዚአብሔር መልካም ፈቃድ ለተወሰነ ደቂቃ አብረን እንማራለን። አስተማሪ እግዚአብሔር ነው፣ መካሪ እግዚአብሔር ነው፣ ገሳጭ እግዚአብሔር ነው። እኔ በዚህ ቦታ ቁሜ እንዳስተምር፣ እናንተ በዚህ ቦታ ሆናችሁ እንድትሰሙ፣ እኔ የምናገርበትን አንደበት፣ እናንተ የምትሰሙበትን ስነ ልቦና አምላካችን ለሁላችን ማስተዋሉን ይስጠን። ይትኮንኑ ይትኮንኑ ከመ ይትኮነኑ እንዳይፈረድባችሁ አትፍረዱ ይላል። ይሰማል። እንዳይፈረድባችሁ ምን አትበሉም? አትፍረዱ በዚህ ቃል ነው የምንማማረው። ይህንን ቃል የምናገኘው የማቴዎስ ወንጌል ምዕራፍ ሰባት ቁጥር አንድ ላይ ቃሉን እናገኛለን። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ ሰባት ቁጥር አንድ ላይ እናገኛለን። እንዳይፈረድባችሁ አትፍረዱ ይላል። እንግዲህ የማቴዎስን ይሄ ምዕራፍ አምስት ጀምሮ እስከ ስምንት ያለውን ቃል ስናይ ይሄ ምዕራፍ ሰባት የተራራው ስብከት ተብሎ ይታወቃል ማለት ነው። የተራራው ስብከት ይባላል። ክብር ግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ የሆነ ሐዋርያትን ያስተምራቸው ነበረ እና እንዲሁም ደግሞ ጠለቅ ያለ ምስጢሮች በዚህ ውስጥ ይገኛሉና ከፍ ያለ ትምህርት ስለሆነ የተራራው ስብከትም እየተባለ ብዙ ትርጉም አለው። የተራራው ስብከት ይባላል ማለት ነው። ወይም ደግሞ የተራራ ትምህርት ይባላል። ስለዚህ ጌታችን ኢየሱስ ክርስቶስ እንዳይፈረድባችሁ አትፍረዱ። ማንም ሰው በሰው ላይ መፍረድ የለበትም። ጣታችሁን ወደ ሰው ስትቀስሩ ሌላው ጣት ወደ ራሳችሁ ነው ያለው። ሰው ላይ ስትፈርዱ እናንተ ላይ ይፈረዳል ይላል። ቃሉን እናንበውና መጽሐፍ ቅዱሱ ላይ ያለውን፣ ከዚያም በኋላ ሀሳቡ ምን ለማለት ፈልጎ ነው የሚለውን እንነጋገራለን ማለት ነው። እንዳይፈረድባችሁ አትፍረዱ። በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርባችኋልና በወንድም ዓይን ያለውን ጉድፍ ለምን ታያለህ? ይላል፣ ጥያቄ ነው። በአንተ ዓይን ያለውን ምሰሶ ግን ለምን አታስተውልም? ወንድምህን በዓይን ያለውን ጉድፍ ለምን ላውጣልህ ተወኝ እንዴት ትላለህ? እነሆ በአንተ ዓይን ያለው እነሆ በአንተ ዓይን ምሰሶ አለ። አንተ ግብዝ፣ አስቀድመ በአንተ ያለውን ምሰሶ አውጣ። ከዚህ በኋላ በወንድም ያለውን በወንድም አይን ያለውን ጉድፍ ለማውጣት አጥርተህ ታያለህ ይላል። ስለ ቃሉ የቃሉ ባለቤት የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሆነልን። እንዳይፈረድባችሁ አትፍረዱ፣ ጣትን አትቀስል በወንድም ያለውን ጉድፍ ከመመልከት በፊት በአንተ ያለውን ጉድፍ በአንተ ያለውን ቆሻሻ መጀመሪያ ተመልከት። ራስን ካጠራ በኋላ ነው የሌላው የምትመለከተው ነው የሚ ራስን ካጠራ በኋላ በፊታችን ላይ በግንባራችን ላይ ቆሻሻ ነገር ካለ መስታወት ፊት ነው የምንቆም፣ አይደል? መስታወት ፊት ስንቆም ጉድፍ ካለ ይታየናል። መስታወት ፊት ሳንቆም ግን የራሳችን አይናችን ላይ ያለውን ጉድፍ ማየት አንችልም አንችልም። በዚህ በማርቆስ ወንጌል ምዕራፍ አስራ ስድስት ቁጥር ዘጠኝ ላይ አንድ ታሪክ እናስታውሳለን። ማርያምን ተፍረት የተባለች በዙም ሰባት አጋንንት የወጣላት ሴት ሰባት አጋንንት የወጣላት ሴት ይቺ ሴት በቅናት ምክንያት ሰባት አጋንንት አድሮባታል። የማቴዎስ ወንጌል ምዕራፍ 26 ላይ ስንመለከት ማርያምን ተፍረት የምትባለ እቺ በዝሙት የምትተዳደር ሴት ከእግዚአብሔር መንገድ የወጣች ሴት ነበረች። ነገር ግን ከእለታት አንድ ቀን መስታወት ፊት ቆመች ይለናል። መስታወት ፊት ስትቆም መልኳ እጅግ መልከ መልካም ነበረች እና ውብ ነበረች ቆም ብላ አስተውላ ራሷን ስታይ በስላሴ አራያና አምሳሌ ተፈጠረች፣ የተፈጠረች ውድ እንደሆነች አየች። ይህ የምትመለከተው ውበትም ረጋፊ ጠፊ እንደሆነም ተረዳች። እስከ ዛሬ ድረስ የነበርኩበት ጊዜ ከንቱ ነው፣ ከንቱ ነው። ስለዚህ ብላ እግዚአብሔርን ፈለገ ይችላል መስታወት ፊት ስለቆመች ንስሐ መስታወት ፊት ያቆማል። የራሳችን ኃጢአት የራሳችን በደል ከታየን ለንስሐ እንበቃለን። የማይታየን ከሆነ የኃጢአት መጋረጃ የሚሸፍነው ከሆነ ግን ለንስሐ እንበቃ። ስለዚህ ሄዳ ንስሐ ገባች ማለት ነው። ንስሐ ገባች። እቺ ሰባት አጋንንት የወጣላት ማርያም መግደላዊት የምትባለው ደግሞ እንዲሁ ሰባት አጋንንት ወጥቶላታል። በምን ምክንያት ወጣላት ከተባለ ወደ ክርስቶስ ስለቀረበች ወደ ክርስቶስ ስለቀረበች። ሰባት አጋንንት ያደሩባት ግን በቅናት መንፈስ ነው። እህቷ እጅግ መልከ መልካምና ውብ ነበረች። ብዙ ጊዜ መስታወት እያየች ፊቶቿን መልኳን ውበቷን፣ ታይ ነበረ እና በእሷ መልክ እሷ ማርያም መግደላዊት ትቀና ስለነበረ በዚህ በቅናት መንፈስ ሰባት አጋን ታደሩባት ይላል። ሰባቱ እነዚህ መንፈስ የሚላቸው መንፈሰ ትዕቢት መንፈሰ ጽርፈት፣ ወይም ደግሞ ሰውን የመሳደብ ማለት ነው። ሰውን የመሳደብ መንፈስ አለ። ዝም ብሎ ሰውን ተሳደብ ተሳደብ የሚል ማለት ነው። ቤተክርስቲያን መጥቶ ያስቀድሳሉ። ለክርስቲያን መጥተው ክርስቲያን ነኝ ይላሉ። ንሳ ይገባል። ግን መሳደብ ዝም ብሎ መሳደብ። ቆይ ጾም ይፈታ እንጂ እንገናኛለን የሚል ሰው የለም። እኔ ጾም ስለሆነ ነው አልሳደብም፣ እኔ ጾም ስለሆነ ነው እጄን ሰው ላይ አልቀስርም። ጾም ይፈታና እንገናኛለን እሰልብሻለሁ ወይም እሰልብሃለሁ ማለት ነው። ካህናት አባቶቻችን እግዚአብሔር ይፍታችሁ ሲሉ ባህሌው በገቢር በነቢብ የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ ነው። በማሰብም የተሰራውን ኃጢአት፣ በመናገርም የተሰራውን ኃጢአት፣ በተግባር የተሰራውን ኃጢአት እግዚአብሔር ይፍታ ነው። ቆይ ጾም ይፈታና ምን እንላለን? እንገናኛለን ማለት ኃጢአት አልሰሩም ማለት ማለት ግን ሰርተዋል። ቆይ ፉከራ ነው አይደል? ስለዚህ የስድብ መንፈስ የሚያድርባቸው ሰዎች የስድብ ሱስ ያለባቸው ሰዎች ሰውን ካልተሳደቡ ውስጣቸው ደስተኛ የማይሆኑ ሰዎች አሉ። ስለዚህ ይሄ በንሳ ሳሙና ታጥቦ በጸሎት በጾም በስግደት የሚጠፋ መሆን አለበት። ውጊያ ያስፈልገዋል፣ ከራስ ጋር ማለት ነው። የስድብ መንፈስ አደረባት፣ የቅናት መንፈስ አደረባት፣ የምንዝር ጌጥ መጋጌጥ ማለት ነው፣ መቀባባት መኳኳል ይሄ አደረባት። የዝሙት መንፈስ የሐሜት መንፈስ አደረባት። ሰው ሐሜት በቤቱም ያማል ሱስ ካለበት ቅዳሴ እየተቀደሰም እኮ አዱ እየተባለ ካህኑ እዚህ እየቀደሱ እዚህ እኮ ይገርምሻል፣ እኮ እንትና እኮ እንደዚህ ናት፣ እንትና እኮ እንደዚህ ነው የሚል የለው እዚህ ግቢ ስኮ ነው። በቅድስናው ስፍራ በእግዚአብሔር ቦታ በእግዚአብሔር ቤተ መቅደስ እዚህ መተን እንኳን ሐሜት ሰውን ማማት ይህ አመት አድሮባት ነበር። መንፈሳ ሐሰትም አድሮባት ነበር። ዝም ብሎ ውሸት መናገር ውሸት ተናግሮ አንዱን ካንዱ ማጣላት፣ ማጋጨት፣ ማባላት እርስ በርስ መነካከስ እንደ ውሻ፣ ይሄ ሁሉ አድሮባት ነበረ ነበርና ሰባቱ አጋንንት እነዚህ ወጡላት። ወደ ንስሓ ሕይወት የሚመለሰውም እንደዚህ አጋንንቶች ይጠፉለታል ማለት ነው። እግዚአብሔር አምላካችን በውስጣችን ያለውን ይፈታል ብለን እኛ እራሳችን ያላመን ነው። ለእኛ የከበደብን ሁሉ ለእግዚአብሔር ከነገር ነው ይፈታል። እውነቴን ነው የምላቸው ከልቡናችሁ ለካህን አባቶቻችን በንሳ ሳሙና ታጠቡ እንታጠቡ እና ወደ እራሳችን ስንመለስ እንዳይፈረድባችሁ አትፍረዱ፣ እንዳይፈረድባችሁ አትፍረዱ በሰፈራችሁበት መስፈሪያ ይሰፈርላቸዋልና ማንም ሰው የዘራውን ምን ይላል? ያጭዳል። አንድ ሰው በቆሎ ዘርቶ ጤፍ አጭዳለሁ ማለት ይቻላል? ይቻላል? የዘራውን ማንኛውም ሰው ያጭዳል። የዘራውን፣ ያልዘራውን አያጭድም። ይህ ማለት ሰው የሰራውን ስራ የእጁን ዋጋ መልካም የሰራ በጎ የሰራ በጎ ነገር ይቆየዋል፣ ክፉ የሰራ ደግሞ ክፉ ነገር ይቆየዋል ማለት። ስለዚህ በመጀመሪያ በአንተ አይን ውስጥ ያለው ምሶሶ በአንቲያን ውስጥ ያለውን የኃጢአት ጉድፍ ራስ መጀመሪያ ራስን ተመልከተው። ራስን ተመልከተው። ራስን ከተመለከትክ በኋላ ራስን ካየ በኋላ ራስን ካጸዳ በኋላ ለሌላው ትደርስበታለህ። የራስ ሳይታወቅ በኃጢአት ተሸፍኖ የሌላው ላይ መቀሰር ግን አይገባም። አትፍረዱ፣ ይፈረድባችኋል። አትቀስሉ አትቀስሩ ጣታችሁም ይቀሰርባቸዋል። ይቀሰርባቸዋል። ሰው ላይ ጣት መጠቆም አይቻልም። ዮሐንስ ወንጌል ምዕራፍ 8 ቁጥር 15 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ ስጋዊ ፍርድን ትፈርዳላችሁ። ምንን ትፈርዳላችሁ? ስጋዊ ፍርድን ትፈርዳላችሁ። እኔ ግን አለ በማንም አልፈርድም፣ አለ በማንም አልፈርድም እኔ ብፈርድም ፍርዴ ግን እውነት ነው አለ ፍርዴ ምንድን ነው አለ እውነት ነው ሀሰት የለበትም ሽንገላ የለበትም ሀብታም ነው ድሃ ነው ብሎ ሳይሆን እግዚአብሔር የሚፈርደው እውነት አሁን ነው የሚፈርደው ስለዚህ እኔ በስጋዊና በደማዊ አልፈርድም እናንተ ግን ስጋዊ ፍርድን ትፈርዳላችሁ ስለዚህ አትፍረዱ ይፈረድባችኋል አነ ውእቱ ፍኖት ወጽድቅ ወሕይወት እኔ የእውነትና እኔ እውነተኛ የህይወት መንገድ ነኝ ብሎ የተናገረው መድኃኒታችን ኢየሱስ ክርስቶስ ራሱ እውነት ነው። እውነት የሆነው ክርስቶስ እውነትን ይፈርዳል ማለት ነው። እውነትን ይፈርዳል። ስለዚህ እናንተ ስጋዊ ፍርድን ነው የምትፈርዱት፣ ስጋዊ ፍርድን ስለምትፈርዱ ሰው ላይ አትፍረዱ፣ ምክንያቱም ስትፈርዱ ይፈረድባቸዋልና ብሎ ጌታችን ኢየሱስ ክርስቶስ ይናገራል። በዚህ በዮሐንስ ወንጌል በምዕራፍ ስምንት ቁጥር አንድ ጀምሮ ስንመለከት አንድ ታሪክ እናስታውሳለን። አንዲት ሴት ዝሙት ሰርታ አግኝተዋት ጸሐፍት ፈሪሳውያን ያዙት ይላል። ያዟት ይችን ሴት ይዘዋት እያንገላቱ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይዘው አቀረቧት ይላል። ወደ እግዚአብሔር መጡና ጌታ ሆይ አሉት፣ መምህር ሆይ አሉት። ይቺ ሴት ስትሴሰን ዝሙት ስትሰራ አግኝተናታል። ዝሙት ስትሰራ አግኝተናታል። ስለዚህ በኦሪት በሙሴ ሕግ ዝሙት ሰርታ የተገኘች ሴት በድንጋይ ተወግራ ትገደል የሚል ሕግ አለ። ስለዚች ሴት አንተ ምን ትላለህ? ብለው ወደ እግዚአብሔር ቀረቡ። እነዚህ ሰዎች ክርስቶስን ሊያካስሱት ይፈልጉ ነበርና ይሹ ነበርና ወደ ክርስቶስ መጥተው አንተ ምን ትፈርዳለህ ስለዚህ ሴት ብለው ቀረቡ ይላል። አያችሁ፣ ይህ ጥያቄ ለእነሱ ከባድ ነው፣ ለእግዚአብሔር ግን ቀላል ነው። አያችሁ፣ ለምን መሰላችሁ እንዲህ ብለው የጠየቁት? አይ ዝሙ ሰርታ ተገኝታለች እና በድንጋይ ተወግራ ትገደል ብሎ ቢናገር እኔ ቸርነኝ ብሎ የለን እግዚአብሔር ደግሞ ይቅር ባይ ነው ማሪ ነው። ስለዚህ ጨካኝ ነው ማለት ነው ሊሉት ነው አይ አይደለም። በድንጋማ ሞ እግራችሁ መግደል የለባችሁም ብሎ ከተናገረ ደግሞ የማ የሙሴን ሕግ ይተላለፋል። ስለዚህ የሙሴን ሕግ አይቀበልም ብለው ክስ ሊያቀርቡበት አንዳንድ ጊዜ በጣም የሚጨንቁ ጥያቄዎችን ተጠይቃችሁ ታውቃላችሁ። ለሰዎች ለእኛ ነው፣ ለእግዚአብሔር ሁሉም ቀላል። ክርስቶስን ሲፈታተኑት በዚህ በመጽሐፍ ቅዱስ ላይ ብዙ ቦታ ላይ ክርስቶስን እንደዚህ እነሱ ተጠበው ተጨንቀው እግዚአብሔር እናስጨንቃለን ብለው ክብር ሎቱ ስብሐትና፣ እግዚአብሔር ግን ሁሉ ነገር ቀላል ለእግዚአብሔር። ለቄሳር ግብር ይገባል አይገባም ብለው ጥያቄ ጠይቆት ነበር። በሌላ አንቀጽ ላይ በሌላ ምዕራፍ ላይ ዮሐንስ ወንጌል ላይ ሳንቲም አመጡና በዚህ የቄሳር ግብር የሚገበርበት ያለው በዚህ አቀረቡ ሁለት አይነት በአንድ ሳንቲም ሁለት ገጽታ ያለው ማለት ነው። እግዚአብሔር ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። አያቸው? እነሱ ግን ሊያካስሱ ፈልገው ነበር። እግዚአብሔር ግን ተንኮላቸውን ስለሚያውቅ የእግዚአብሔርን ለእግዚአብሔር ስጡ፣ የቄሳርን ለማን ስጡ? ለቄሳር ስጡ ብሎ መለሰላቸው። አሁንም ምን አላቸው እንዲህ ብለው ሲናገሩ ይቺ ሴ ዝሙ ሰርታ ተገኝታለችና ስለዚህ ሙሴ በኦሪቱ በድንጋይ ተወግራ ተደብድባ ትሙት ብሎ ሕግ አለና አንተ ምን ትላለህ ሲል እግዚአብሔር የእያንዳንዱን ኃጢአት ያውቃል። የልባችን የሰራ ነውን ያልሰራ ነውን በውስጣችን ያለውን ነገር እግዚአብሔር ያውቃልና ዝቅ ብሎ የእያንዳንዱን ኃጢአት በምድር ላይ ይጽፍ ነበር ይላል። አሁንም ደግሞ ስጠይቁት ይጽፍ ነበረ፣ ጻፈ ኃጢአታቸውን። ከዚያም በኋላ ከእናንተ መካከል ኃጢአት የሌለበት ሰው ቢኖር ይችን ሴት ይውገራታል። አያችሁ፣ ምን የሌለበት ሰው ኃጢአት የሌለበት ሰው ቢኖር ይችን ሴት ይውገራታል። በዚህ ሰዓት ሁሉን ማቀረቀሩ። አንዳንድ ጊዜ እንጠይቃለን ብሎ መጠይቃለ? ግራ እናጋባለን ብሎ ግራ መጋባት አለ። አያቸው ዛሬም ብዙ ሰዎች በምድር ላይ ስንኖር እኛ ብቻ ነን አዋቂ ብሎ የሚያስቡ ብዙ ሰዎች አሉ። እኛ ብቻ ነን፣ ከእኛ በላይ አዋቂ የለም፣ እኛ ጠያቂ ነን፣ እኛ መርማሪ ነን ብሎ የሚያስቡ ብዙ ሰዎች አሉ። ክርስቶስ ያስተማረን ግን ትሕትናን ያስተማረን ትሕትና ራሱን ዝቅ ማድረግን። ዝቅ ዝቅ የሚል ከፍ ከፍ ይላል ራሱን ከፍ ከፍ የሚያደርግ ደግሞ ይዋረዳል ያለው፣ ይዋረዳል ያለው። ስለዚህ ኃጢአታቸውን ጻፈና፣ በድንጋይ ኃጢአት የሌለበት ሰው በድንጋይ ወግሮ ይምታት፣ ይውገራታል። ሁሉም የራሳቸውን ውስጣቸውን ስለሚያውቁ ከሽማግሌዎች አንስተው ሁሉም ያሉት አንዳንድ እያሉ ውልቅ ብለው ወጥተው ሄዱ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻውን ቀረ። ይችንም ሴት ከመካከል ቁማ አያትና፣ አንቺ ሴት አንቺን የከሰሱ ሰዎች እነዚህ ከሳሾቹ ወዴት አሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠየቃት ይላል። በዚህ ሰዓት እግዚአብሔር እንዲህ ብሎ ሲጠይቃት ይቺ ሴት ጌታ ሆይ፣ የማየው ነገር የለኝም አለች። ምን የሚለው የለው የማየው ነገር የለኝም እውነት ትልሻለሁ፣ እኔም አልፈርድብሽም አለ። ምን አለልብሽም? አልፈርድብሽም፣ በሰላም ሂጂ። ነገር ግን አለ ከዚህ በኋላ ዳግመኛ ምን አትበይ አትበዴ፣ አያቸ ዳግመኛ ምን አትበይ አትበዴ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኞች ወደ ክርስቶስ ሲመጡ ኃጢአተኛ ናት ወይም ደግሞ ኃጢአተኛ ነው ብሎ ወደ እኔ አትቅረቡ አይልም፣ አይልም። እቺ ማርያም እንተፍረት የተባለችው በዝሙት የምትተዳደረዋ ሴት ወደ ክርስቶስ ስትመጣ ያግሮ መረሙ ሰዎች ነበሩ። እንዴት ከኃጢአተኛ ሴት ጋር፣ እንዴት በዝሙት ከምትተዳደር ሴት ጋር እንዴት ቁጭ ብሎ ያወራል፣ እንዴት ይሰማታል? እያሉ ያግሮ መረሙ ነበር። እንዲህ ብለው የሚናገሩ ሰዎች እኮ ዛሬም፣ ዛሬም ደርሳሉ። ነጠላ ለብሶ ሁሉ ጊዜ ቤተክርስቲያን በመመላለስ ብቻ ክርስቲያን የሚመስላቸው ብዙ ሰዎች አሉ። ነጠላ ለብሶ ሁሉ ጊዜ በመምጣት ብቻ ክርስቲያን ሊሆን አይቻልም። ክርስትናን በእውነት በሕይወት መኖር ያስፈልጋል። ወደ ቤተክርስቲያን ነጠላ ለብሶ መሳለም፣ ጸሎት ማድረስ በጣም የሚገባ ነገር ነው። ነገር ግን ያንን ደግሞ ወደ ተግባር መለወጥ ያስፈልጋል፣ መቀየር ያስፈልጋል። ቤተ ክርስቲያን መተን ስናስቀድስ ስንጾም ውለን ከቤተ ክርስቲያን መልስ ደሞ ጣዖት ጋር የምንሄድ ከሆነ ይሄ ከንቱ ነው፣ ከንቱ ነው። ለዚህ ነው እስከመቼ ድረስ በሁለት ሐሳብ ታነክሳላችሁ የሚለው ነቢዩ በመጽሐፍ ላይ የተቀመጠልን ቃል። እስከመቼ ድረስ በሁለት ሐሳብ ታነክሳላችሁ? አንዴ ለጠላለው ሰው ቤተ ክርስቲያን ማስቀደስ፣ አንዴ ደግሞ ለጣዖት ሄዶ መስገድ እስከመቼ ድረስ ይላል ይወቅሰናል እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚች ሴት ጋር ሲነጋገር እንዲህ ያሉ ሲያጉረመርሙ፣ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ መለሰላቸው፣ ባለመድኃኒቶች መድኃኒት አያስፈልጋቸውም። መድኃኒት የማያስፈልገው ለታመሙት ግን መድኃኒት ያስፈልጋቸዋል። ይህ ማለት ጻድቃንን ልጠራ መጣውኝ ጻድቃንን ልጠራ የመጣው አይደለም፣ ሀጣንን ልጠራ ነው የመጣውት። ምክንያቱም የጠፉ ብዙ ወገኖቻችን ስላሉ እነሱን ልመልስ እንጂ ጻድቃንማ በእጄ እናንተማ በእኔ ናችሁ። አያቸሁ በሰይጣን ቁራኝነት በዲያብሎስ እስራት ታስረው ያሉ ብዙ ሰዎች አሉ። እነሱን ልፈታ ነው የመጣሁት፣ እነሱን ልፈታ ነው የመጣሁት። አሁን በዝሙት የምትተዳደር አንድ ሴት ወደ ቤተክርስቲያን የምታውቀትሆን ብትመጣ አይ፣ አታጉሮምርም የሚል ሰላም ጠሽቼ ሥራዋን ረስታ ነው እየሚያጉሮምርም ሰው ይኖራል አይደል? የኃጢአት ትንሽ ትልቅ የለውም። ሁላችንም ራሳችን እንወቅ፣ ራሳችን መርምር። በሰፈር ሐሜት የማያማ ቅናት የሌለበት ጥርጥር የሌለበት ሰው አለ? ብዙ ሰው በዚህ ውስጥ የተያዘ ፍቅር ካለን በውስጣችን ክርስቶስ በእኛ ያድራል ምክንያቱም እግዚአብሔር ራሱ ፍቅር ስለሆነ ማለት እግዚአብሔር በኛ ካደረ ደግሞ የምንፈልገውን ምንሻውን ሁሉ እግዚአብሔር ያደርግል። በሰው ላይ ጣታችን ከመቀሰራችን በፊት እኔ ማነኝ ብለን እራሳችን ልናይ ያስፈልጋል እኔ ማነኝ ምንድን ነኝ ጥበበኛ ሰው አዋቂ ሰው እራሱን የሚመረምር ሰው ራሱን ማንበብ የሚችል ሰው ነው ራሱን ማንበብ ማይችል፣ ራሱን መጠየቅ ማይችል፣ ለራሱ መልስ መስጠት ማይችል፣ እንደ ክርስትና ሰው ሊባል አይችል። መጀመሪያ እኔ ማነኝ፣ ምንድነኝ፣ ማንፈጠረኝ፣ ምን ሰርቻለሁ፣ በየት ቁሜያለሁ፣ ምን ደረጃ ላይ ያለው ብሎ ራሱን መጠየቅ መቻል አለበት። አንዱ ይህም መጠየቅ ከቻለ ሰው ሰው ሊባል ይችላል። ከዚያ ውጭ የራሱንም ማንነት ደብቆ የሰው ማንነት ብቻ የሚታየው ከሆነ ይሄ ትክክል አለ። እንትናኮ እንዲህ ትሰራለች፣ እንትናኮ እንዲህ ይሰራል፣ እኔ እንዲሰራለሁ ብለን እራሳችንን መውቀስ አንችልም፣ እንደዚህ ከሆነ ምክንያቱም፣ የራሳችን ኃጢአት እንዳይታየን መጋረጃ ይሸፍናል። ያ መጋረጃ ይሸፍናል። መጋረጃውን ደግሞ ያን ማስወገድ ያስፈልጋል፣ ማስወገድ ያስፈልጋል። እና እንዳይፈረድባችሁ አትፍረዱ። በሰው ላይ በሰፈራችሁበት መስፈሪያ ይሰፈርባችኋል። ጣታችሁን አትቀስሩ። ሁላችሁም ጣታችሁን አወጣችሁ እንዲህ ብትሉ እኮ ሌላው ጣት አብዛኛው ወዴት ነው ያለው? ወደ እኛ ነው ያለው። አያችሁ፣ አንድ ጣት ብቻ ነው እኛ እኔ ያው የምጠቁመው እናንተ ላይ አንድ ጣት ነው፣ ሌላው ጣት ሁሉ ወደ እኔ ነው ያለው። ሰው ላይ ስትፈርዱ፣ ሰው ላይ ስንፈርድ እኛ ላይ ነው የሚፈረደው። ገብቷችኋል? እራሳችን ላይ የመለሰን እየፈረድን ለዚህ ነው መጽሐፍ አትፍረዱ ይፈረድባቸዋል በሰፈራችሁበት መስፈሪያ ይሰፈርባቸዋል የሚለው ለዚህ ሌላኛው አትፍረዱ ይፈረድባቸዋል የሚለው አንቀጸ መምህራን ይለዋል በዚህ በትርጓሜ ላይ መምህር ከጉባኤ ቤት ውሎ ምስጢር ሳያደላድል ሳይማር ሳያውቅ አውቄያለሁ ብሎ ወንድሙ ልምከር ላስተምር ማለት አይችልም አንድ ሰው ሳይማር ማስተማር ይችላል ይችላል አይችልም። ተምሮ ነው ማስተማር የሚችለው። አንተ ይላል አንተ ተምረህ ነው የምታስተምረው፣ ሳትማር ማስተማር አትችልም ይላል አትችልም። ስለዚህ ሳትማሩ ማስተማር አትችሉም። ለማስተማር ምን ይቀድማል? መማር ያስቀድማል። መማር ይቀድማል። ከተማሩ በኋላ ነው ማስተማር የሚቻለው ከተማሩ በኋላ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ጌታ፣ እውነተኛ ፈጣሪ፣ እውነተኛ ገዥ ስለሆነ እኔ የምፈርደው ስጋዊ፣ ደማዊ ሳይሆን እውነተኛውን ፍርድ ነው የምፈርደው። እናንተ በስጋ ትፈርዳላችሁ፣ በገንዘብ ተታላችሁ ትፈርዳላችሁ። ስልጣን ለማግኘት ገንዘብ ከፍሎ ከዛም በኋላ እዛወቶም ደግሞ በሐሰት ገንዘብ እየተከፈለው ይፈርዳል። ስለዚህ አትፍረዱ፣ ይፈረድባቸዋል። ባለስልጣንም ስልጣን ላይ ለዘላለም አይቆይም፣ ይሻራል፣ ጊዜ ይሽረዋል። ለሁሉም ቦታና ጊዜ አለውና ማለት ነው ለሁሉም ስለዚህ መጀመሪያ ሁልጊዜም ራሳችንን እኔ በአንተ ዓይን ውስጥ ያለው ምሰሶ አውጣ ሲል፣ መስታወት ፊት ስንቆም መጀመሪያ የራሳችንን ፊታችንን እንታጠባለን። በዓይናችን ውስጥ አደፍ፣ ቆሻሻ ነገር ካለ እንታጠባለን፣ እናጸዳል ከዚያ ውጭ ደግሞ የማይታየው ረቂቁ ኃጢአት በውስጣችን ያለው ሰው ሊያየው የማይችለው እግዚአብሔር ሊመለከተው የሚችለውን ደግሞ ለካህን አባቶቻችን ንስሓ ገብተን ተናግረን ራሳችን በንስሓ ሳሙና አጽድተን በቤቱ ጸንተን ስጋውን ደሙን ተቀብለን በዚች ሰማያዊት ኢየሩሳሌም በተመሰለችው በዚች በቤተ ክርስቲያን እንደተሰበሰብን በደብረ ጽዮን በሰማይ በመንግሥተ ሰማያት ሁላችን ይሰብስበን። ወስብሐት ለእግዚአብሔር። ይቆያል።